ለበረከት ሁና ነው ምታለቅስ? በቃ ዝም ብለ። አንተ ወንድሜ እኮ ነው ሌባ የተባለ። እሺ በቃ ሁሉን ጠይቀው አይደል እንዴ? ለምንድነው እንደዚህ የምትሆነው? ስም ሰው፣ ስም ሰው ወንድሜ ሌባ ይላል በቃ። እሱ እኮ መስሎት ነው አይደል? እሱ ከዛ ሁላ ሰራተኛ እንዴት አብራም ይጠረጥራል? እሱስ እኔ እንጃ። እኔም እኮስ ነው ግርም ያለ ደግሞ ቁል እንዴት ከዛ ሁሉ ሰራተኛ እሱን ለይተው እንደዛ ጠረጠሩ? ለቁስ ነው ደሞ ግራ ያጋባኝ ነው። አላሉ እነሱ ለምን አሉ? እንዴት አብራም እንዴት ጠየ ጠረጠሩ? እሱ ስታስቢው፣ እኔ እንጃ። እኔም እኮ ግራ ያጋባኝ ይሄ ነው። ተይው በቃ። በባለፈው ቅም ይዞ ከሰራ ነበረ ስለፈለገ እና ማባረር ከፈለገ ዝም ብሎ አያባርርም እንዴ? ይሰርቃል ብሎ ነው የሚያባርረው። ይዞት ይሆናላ። ዝም ብሎ ማባረርማ ይሄ ሰው ማሳየው። ወንድሜ እኮ ማለት ነው እንኳን ሊሰርቅ ማለት ነው። ከመንገድ ግን ቢያገኘን ለሰውየው ነው ይቅርታ ብሎ እንደገና አንስቶ የሚሰጠው ታውቂያለሁ። ወንድሜ ብቻ ቤተሰብ፣ አሁን በቃ አብራም ወይ እንደሰረቀ ወይ እንዳልሰረቀ ማሴና እኔ በእናንተ ፊት እናረጋግጣለን። ከስራም ኮበሮታል፣ ከሰላም ኮበሮታ። በቃ አሁን አንተ ተረጋጋ። ስራ እንደሆነ ብቻ ነው እሱ ላይ ብቻ ነው እንደ ስራ የሚሰራ። እንደውም ሌላ ስራ ያገኛል እንዴት ነው ስራውን፣ ሌላ ስራ የምታየው ማን ነው ስማው? ነው አውናው አምኖ የሚቀጥርሽው እሱ እንግዲህ፣ ፈጣሪ ነው የሚያውቀው። አሁን በቃ ሄደን እንጠይቀዋለን። እንደዚህ አታልቅስ ደግሞ። እንደዚህ አልቅሰ እንዳያይ ሲጀመር፣ ማለት ነው መንጊማ አውቁ ነው። ባለፈው ተጣልቶ የለ አውቁ ለማባረር ከልብሱ አድርጎበት ነው እንጂ አብራም አያነሳ አውቁ ነው። ሲጀመር እሱ እኮ እንደማያነሳ እኔ የማውቃለው። በቃ አሁን ደግሞ ሄደን እንጠይቀው ስለሆነ ተረጋጋ። ሌላ ነገር ነው የሚመስለው፣ እንደዚህ አልቅሰ ራሱ አሁን ቤተሰብ ይኸው ወንድሜ ሌባ እንዳልሆነ እንድታወቅ እንዲፈልጋሉ እንኳን አብርሃም አስር ሺህ ብር ሊያነሳ ቀርቶ፣ ማለት ነው ከመሬት ወርቆ ቢያገኝ እንኳን ለባለቤት ነው አንስቶ የሚሰጥሽ ታውቂዋለሽ፣ ወንድሜ። አዎ ቤተሰብ፣ አብርሃም እንደማይሰርቅ እናውቃለን። ግን ደግሞ በቃ እቤት መገኘቱ ትንሽ ግራ ስላጋባል አብርሃም እንድንጠይቀው ነው። እና ቤተሰብ ደግሞ ይህን ዩቱብ የከፈተው ነው እንደ ጎን ለጎን ለመስራት ነው። ምንም እይታ ያገኘን ጨረስ እይታ ያገኘን አይደለም። ቢያንስ እንኳን በዚህ ቢያልፍልን ብለን ነበር፣ ግን ምንም በቃ እናንተ እናንተው ምንም እኮ አይጎልባችሁም። ላይክ ሰብስክራይብ አድርጉልን እስኪ በቃ እናንተ እንኳን አበረታቱን። ስሮስ በቃ አሁን ይሄኛውም እየቀረብን ነው እና ቢያንስ እንኳን እንደሌሎች በዚህ ፈምሰን በቃ ደህና ገንዘብ እንኳን በዚህ ብናገኝ እኮ ነው። እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱን። እስቲ አንዳንዶች አሁን ኮሜንት ሁላ እየጻፉልን እያበረታቱን ነው። በቃ እናንተም ላይክ ሼር፣ ላይክ ሰብስክራይብ እያደረጋችሁ አበረታቱን። የእናንተ ሰብስክራይብ ማድረግ ለኛትን ብዙ ብርታት ነው እና እንወዳችኋለን። ደግሞ አሁን አብረን ልንጠይቀው ነው። ብር አንስታ ወይ ሳላነሳም ብለን እንዳላነሳ እናውቃለን ወይ ተሳስቶ አንስቶስ ወይ አብርሃም ረስቶት ወይም መንጊ ምዙ አድርጎት ረስቶት ሊሆን ይችላል። እኔ እንጃ ብቻ። እንዴት አብርሃም ደግሞ አስር ሺህ ብር ያነሳል? በቃ ለማንኛውም ሂደን ጠይቀው። አዎ፣ በቃ አሁን የፈለግነው ማለት ነው፣ በቤተሰብ ቤት ሳፊት ማህበረን የመጣን በቃ እርግጠኛ ቤተሰብ እኛም እርግጠኛ እንሆን ብለን ነው። አንተ እኮ እንዳልሰረቅ እናውቃለን። ምን እሺ፣ በቃ እርግጠኛ እንዴት? ቆይ እንዴት እዛ ብሩ እንዴት ተገኘ? ተረከተ እኔ ምን አውቃለሁ ብለህ ነው ማለት? እኔ እንጃ፣ ለእኔ እራሱ ግራ ነው ያጋባኝ። ማለት ቤተሰብ ባለፈው የተፈጠረውን ነገር አይታችሁታል። እኔ ምንም ማውቀው ነገር የለኝም። በቃ ገንዘቤን ወስደዋል ሰርቀዋል አለ። ከዛ ግራና አያጋባኝ። ማለት እኔ ምን ያህል ብንጨቃጨቅ ክፉ ነገር ቃላት ብንሰነዘዘርም እንኳን እስከዚህ ድረስ እንደርሳለን ብዬ አስቤ አላቅም። በዚህ መንገድ ቢያኛን ነው ይሄ አስቤ አላቅም ነበረ ግን ነገሮች ሁሉ እንዴት እንደተፈጠሩ እኔ አላቅም። ማለት እ እዛ እኔ ምንም አውቀው ነገር የለኝም። ሰራውዬ በቃ ወደ ቤት እንዲሄድ ምናምን ልብሴን አስቀምጨው እቃ እያስገባ ነበረ። ልብስ ቀየር በላስቲክ አስቀምጨው ልብሴን እየቀየርኩ ነበረ። ከዛ እዛ ብሩን እኔ ማን ያስቀምጠው? እንዴት ይቀምጥ? እኔ አውቀው ነገር የለኝም። ግን አሁን አሁን ሳስቡ ምናልባት ለተንኮሎ የራሱ አድርጎት ለማባረር ፈልጎ ይሆን አላውቅም። ቆይ እሺ ማባረር ከፈለገ ለምን ዝም ብሎ አያባርርም? እንዴት እንዴት አድርጎ ሊያስቀምጥ ይችላል? እኔ እንጃ። እስኪ ግራ ያጋብኝ ሰው እና ታዲያ እኔ እንዴት ነው የሱን ገንዘብ የምሰርቅ? እኛ እኮ ወስደዋል እያልን አይደለም ግን ደግሞ እንዴት ተቀመጠ የሚለው ትንሽ ግራ ያጋባል። ከዚህ በፊት ከተጣሳው ቻሉ እንዴ ከባለፈው በኋላ አሜ ይውላ ባለፈው ነው የተጣላው። ከዚህ ቅርታ ጠየቅኩትኝ። ከዚያ በኋላ ምንም የለም አንድ የው ስራ ቦታውን ክፍት አድርጎት የሄደለት ፕራንክ አድርገነዋል እና በዛ ደግሞ ፕራንክ ነው ያደረግነው። አስቀየሙታችኋል። ምንም የለም ቀጠፈል ነው። ከዛ በኋላ ደብቀን ቀጠፈል ነው። ከዛ ተናደደ። በቃ ፕራንክ ነው። ምንም ምንም አዲስ ነገር የለውም ማለት ቤተሰብ ቪዲዮን ካያችሁት በቃ አለ አይደለ። እኔ የዛኔ የዛኔ ስራውዬ ከዛ በጊዜ ነበርና የወጣ ነው ልብስ ቀይሬ በላስቲክ የስራ ልብሴን አስቀምጬ ከዛ ዝናብ ይመጣል ምናምን ተብሎ ውጭ የሚያሩ እቃዎችን እያስገባን ነበር። እነሱን እያስገባን እያለ ስናስገባ ቆይተን ከዛ በኋላ ወደ የቤታችን እኔም ልብሴን ይዤ መጣሁ። ከዛ በነጋታው ቪዲዮ እንዳያችሁት ነው። በቃ ገንዘብ ይህን ሰርቀሃል ወስደብኛል ሌባነ ምናምን አለኝ መኝባ ማለት፣ እኔ በጣም ግራ ነበር የተጋባሁት። ያላሰብሁት ነገር ነበረ ፕራንክ ነው እንዴ ምናምን ነገር እያልኩኝ ነበረ። ግን ያለው ነገር ፕራንክም አልሆነም የምሩን አምሮ አለሱም። ከዛ ቤታችን ይፈተሽልን ምናምን ነገር በቃ እንዲፈተሽልኝ ይፈልጋለሁ ምናምን ሲል እሺ ይሁን የለም በቃ ማለት እኔ የራሴን ያየሁኝ ይገኛም ብዬም አላሰብኩኝም ነበረ ግን። ግን ከዛ ሺ ፈተሽ ምናምን ብዬ ቤት መጠን ዝፈተሽ ግን፣ ብሩ ተገኘ። እኔ እንዴት እንደሆነ ምን ግራ አጋብቶኛል። ግን እኔ ቤተሰብ እንጃ እኔ እየሱን ገንዘብ አላነሰውም። ግን እንዴት እንደተፈጠር ማለት እናንተ እኮ ላታምኑ ትችላላችሁ። በዚህ ስል ግን እኔ እንጃ ብቻ። ቆይሽ እንዴት አንተ ቤት ተገኘ? እኔም እኮ ግራ ያጋባኝ ይሄ ነው። ማን ያስቀምጣው ይችላል? ቆይ እንሳ ምናልባት ባለፈው ፕራንክ ስላደረግ ነው በዛ ተናዱ ምናምን ወይም ከስራ ሊያባረ ይፈልጉ ብቻ አልገባኝ ስራ ለማባረ ከፈለገ እኮ በጣም ቀላል ነው ውጣ ማለት ይችላል አደ መብቱ ነው እኮ ፕራንክን ስራ ካለም እንደዚህ አድርጎ አደለ የሚሰራ እንዴት እሱ ሲንጨጥ አደል ቤተሰብ በቃ ወንድ የሚያብራ በቃ ሌማ እንዳልሆነ በቃ ማወቅ አለባችሁ ዝም ብሎ ምን እንዳሰበ መንገኝ እኛ የምናውቀው ነገር የለም። አውቆ አርጎትም ይሆናል እ እንጃ እንግዲህ። ወይም አየ ሳታስተው ውስጥ አንስተውም ሊሆን እኮ አንድ ይችላል እሱን ብር አነሳዋለሁ በረከት፣ እኔ እንኳን እሱን ብር ማነሳን ለተንኮል ያስበ ላይሆን ይችላል። አሁን ወርቅ ውስጥ አግኘው፣ ቆይ ላስቀምጥለት ብር አንስተው ሊሆን ይችላል። አስር ሺህ ብር ያለ ነገር እንዴት ይረሳዋል? ለማንኛውም በቃ ወንድሜ ሌባ እንዳልሆኑ እንታውቅ ሊፈልጋሉ እና ደግሞ ቤተሰብ ማለት እኔ ብታምኑም ባታምኑ ልጁ ለክፉ ነገር አስቦ ይሁን የማቀው ነገር የለኝም። እና እንግዲህ በጣም ስላስደበር ናችሁ ካስከፋ ናችሁ በጣም ይቅርታ ማለት እንደዚህ አይነት ቪዲዮች የምንለቀው ምናልባት ጎን ጎን ዩቱብ ስለከፈትነ ምናልባት እንደ ሌሎች መለወጥ ከቻለን ራሳችን መቀየር ከቻለን በራሳችን መንቀሳቀስ በራሳችን መስራት ከቻለን ምናምን ብለን ነው እና ደግሞ ከእንግዲህ በኋላ ያው ከስራም ስለተባረርኩኝ ስራ ፈልጌ እስከማገኝ ድረስ የግል ስራ ሌላም ስለማይኖረኝ እራስ በራሳችን እየተቀላለድንም ፕራንክ እየሰራንም የተለያዩ ቪዲዮዎችን እየሰራን እንለቅላቸዋለን። ቤተሰብ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋቸው አበረታቱን። በነገራችን ላይ ቪዲዮችን እየታየልን አይደለም፣ ለምን እንደሆነ አላውቅም። ምናልባት እንጃ ቪዲዮችን ስለማያምር ይሁን ወይ፣ ማለት ምን እንደሆነ እንጃ አላውቅም። ብቻ እንደኛ ማለት ሌሎቹ ሌሎች የምናያቸው ቪዲዮ በጣም እየታየላቸው ነው፣ ቫይራል እየወጣላቸው ነው። ይህኛ ቪዲዮ ግን እየታየ አይደለምና እንዲታይልን እኛም ራሳችን እንድንለውጥ ቪዲዮን ላይክ እያደረጋችሁ ጀምሩልን፣ ሸር እያደረጋችሁ ኮሜንት እየጻፋችሁ አበረታቱን። እንወዳችኋለን ግን ደግሞ በእኛ ምክንያት የእኛ ችግር አልበቃ ብሎ እናንተን እንድታስቡና እንድትጨነቁ ስላደረግናችሁ በጣም ይቅርታ። ደግሞ በኮሜንትና ና በቴሌግራም በስልክ እየደወላችሁ አይዟችሁ፣ በርቱ፣ እንደዚህ የምትሉን ሰዎች በጣም ነው የምናመሰግነው። እንወዳችኋለን። ድጋፋችሁ አይለየን። ቻናላችን ግን አሳድጉልን። ስላስደበርናችሁ በጣም ይቅርታ። ለምን ትንሽ ፈተና

እንደውም ቤተሰብ፣ ለምን አንድ ሙዚቃ አልዘፍንላችሁ? ደስ ይለናል። ልዘፍንላችሁ? ደስ ይለናል። አዋፎች ግን እየረበሹን ነው መሰለኝ። እንደ ሙዚቃ መሳሪያ ተጠቀማች። እንደውም ቤተሰብ፣ መልዕክት ያለው ሙዚቃ ነው። ለመስማት ዝግጅት እሺ፣ ለመስማት ዝግጁ? እሺ፣ ቤተሰብ ለመስማት ዝግጁ ናችሁ? እሺ እ ሶስት ሰከንድ ቪዲዮ ላይክ አድርጉ እስከምጀምር። አንድ ሁለት ሶስት ላይክ አደርጋችሁ። እሺ፣ የጠዋት ድምፅ ነው። እሺ አልገደድኔ በዳኛ ከእንግዲህ ልሂድ በቃኛን ለሚከዳ ወዳጅ ለማይበጅ የምን መለማመጥ መተው እንጂ እያረሩ መሳቅ አስለምደሽኛል። ዛሬ አልቋል ትዕግስቴ። ብሄድ ይሻለኛል። ተዋይልም ነበር አስታራቂ መጥቶ ጸባይሽን የሚያውቀው በኔ ቦታ ገብቶ አብሮ መኖሩን ለኛ ካላለልን እስኪን ሞክረው። ደግሞ ተለያይተን አላማረርም ጌታዬ ስለቀረሁኝ ብቻዬ ካንቺ መኖሩም በቅቶኛል። ብቸኝነት ይሻለኛል ብቸኝነት ብቸኝነት ይሻለኛል ብቸኝነት ለማን የተዘፈን ይመስላችኋል? ዚጋ ሁላችሁን በአንዳፍ ለቤተሰብ ከዚህ በኋላ ስራ ቀረ፣ ምን የለ እያሉ ቤተሰብ መጨናነቅ የለም። እኔም ስራ ፈልጋለሁ። እናንተም ላይክ ሸር እያደረጋችሁ አበረታቱን፣ ቪዲዮ እንሰራለን። በቃ ችግር የለውም ማለት አሁ እንሰራለን። ቪዲዮ ደግሞ ይቅርታ። ብቸኝነት ይሻለኛል ያልኩት ግጥም ትንሽ እናንተ እያላችሁ ቤተሰብም እያላችሁ አይዞሽ